አሰላሙ አሌይኩም ረህማቱላሂ ዋበረካቱ። ውድና የተከበራችሁ የዶክተር ሙቃድ ቤተሰቦች እንደምን አላችሁ? ደና ናችሁ ወይ ያላችሁ አለው። አልሐምዱሊላህ ሰላም ሁሉ መልካም። እጋ አልሐምዱሊላህ ሁሉ ሰላም ነው። ረመዳን እንኳን ደረሳችሁ። በሳምንት እና ረመዳን ጾሙ ማለት ወሩ ገባ ሳይባል እየሮጠ ነው እየገሰገሰ ነው። በከባዱ እየሄደ ነው እና ሳምንት ሆነው ሱብሃናላ። እና ምን ያክልስ ተጠቅመንበታል የሚለውን ጥያቄ ደግሞ ለየራሳችን አሁን በቀረው ደግሞ ላ የምንጠቀም ሰዎች አላህ ያደርገን እና ስራ እንዴት ይዟችኋል? የረመዳን የረመዳን ስራ ማለት ነውና ይከብዳል ብቻ አብሽሩ አላህ ያበርታችሁ። በተለይ የመዳን ቅመሞች እና እባዳ እንዴት ይዟችኋል? ሁሉ ሰላም አልሐምዱሊላ፣ ሁሉ ሰላም ነው። አብሽሮ በርቱ፣ ጠንክሩ። አላህ በሰላም ጾማችን ያስፈታን እናም ለአመት አመት ያደርሰን የአመት አመት ቤቱን የምንጠብቅለት አላህ ያርገን። ጾመው ጾማቸውን ከተቀበላቸው ሰግደው ሰራታቸውን ከተቀበላቸው እባዳቸውን ከተቀበላቸው ሰዎች አላህ ያድርገን። አኪረ ዱኒያችንን አላህ ያሳምርልን እንሻ አላህ። ኑሯችን በኢባዳ ሞታችን በሻዳ አላህ ያርግልን እንሻ አላህ ወቶ ከመቅራት አላህ ይጠብቀን። ያው ሁሌ በሰው ሀገር፣ አሁን ስንት አመት ሆናችሁ? ቆይ አንቺ ስንት አመት ሆነሽ? አንተ ስንት አመት ሆነክ? በሰው ሀገር ሆነክ ጾም፣ በሰው ሀገር ስንት አመት ሆነሽ እየጾምሽ አለሽ? እና አላህ በሰላም ለሀገራችን አቆይቶን ከቤተሰቦቻችን ጋር ምን ጾም አላህ ያደርገን። ከበርድና ህይወት አላህ ነጃ ይበለን። እንሻላህ የራሳችን ሞልቶልን፣ ሀጃችን ራሱ ሞልቶልን በየሀገራችን ከቤተሰቦቻችን ጋር የምንጾም አላህ ያደርገን እና በጣም ይደክማል አይደል? ግን ደክሞኛል፣ ቁማቁና የተነፈስኩ ነው እና እንግዲህ ያው በቀረው የቀረውን ጊዜ ማለት ነው እንጠቀምበት። ያው ቢደክመ ነው ቢደክማል፣ ግን በተቻለ በተሻለ አቅም ነው የቀረውን እንጠቀም፣ እንሞክር። አንደኝ የቀረውን ቀናት ማለት ነው የቀረው ስል ምንድን ነው የቀረው አንተ ቀናቶቹ ያው ሶስት ሳምንት ነው እና እንደዛ እላችኋለሁ እና በሰላም ያጾምን፣ እንግዲህ በሰላም ያስፈታን። በአመት አመት ቤቱን የምንጠብቅለት አላህ ያርገን፣ አመት አመት ያደርሰን እላችኋለሁ። ወጥቶ ከመቅረቱም አላህ ይጠብቀን፣ አሜን በሉ። በዛውም ደግሞ ሰብስክራይብ አድርጉ እና ላይክ፣ ሼር ሼር የምታደርጉ ማድረግ የምትችሉ ደግሞ ሼር አድርጉ። ሰብስክራይብ አስደርጉኝ። ሰብስክራይብ አርጉኝ። ሰብስክራይብ አርጉኝ። ያው በሀቀኝነት በታማኝነት ለማገልገል ቃል እንገባለን ብለን ቃለ መሐላ ልኝ እና ሰብስክራይብ አርጉኝ። በቃ ሰብስክራይብ አደርጉኝ አበረታቱኝ አገዙኝ እላቸዋለሁ። በደዋ ብርቱ ወላሂ። በአሁኑ ጊዜ ደግሞ አገራችን ያስፈራል። በተለያየ ጊዜ የተለያየ እንትን እንሰማለንና በጣም ያስፈራል። ዛሬ ደግሞ ምንድን ነው የሰማሁት? ጅብ የሃያ አምስት አመት ወጣት በጅብ ተበላ ሲባል ሰማሁና ከዚህ በፊት ያው በጅብ የተበሉ ህጻናት በየቦታው በተለይ በስልጤ ዞን ባሉ ወረዳዎች የአምስት አመት የአራት አመት የሁለት አመት እየተባለ ነበረ በተለያዩ ቦታዎች በተለያዩ ወረዳዎች ማለት ነው። ዛሬም ደግሞ ያው ሳንኩር አካባቢ አንድ ወጣት የሀያ አምስት አመት ወጣት በጅብ ተበላ የሚባል ነገር ስማሁን ነው። ያስፈራል በጣም ያው ከጅብም አድገን አሁን ደግሞ ጅቡ ራሱ እያጠቃን ነው ብቻ አላህ ኸይሩን እምረጥልን ማለት ነው ራሱ ያስተካክልልን ለምን እንደሆነ ራሱ ነው የሚያውቀው አንድም ደግሞ በኛ ወንጀልም ሊሆን ይችላል ይሄ ነገር የሚመጣው እና ወንጀላችን አላህ ይማርልን በኛ ወንጀል ደግሞ ሌሎች እንዳይቀር ማርታውን እንጠይቀው፣ ድዋይን እናድርግ። በድዋይን በርታ። በጣም ያሳዝናል። እኔ ሰው በጅብ ተበላ ሲባል የምር የሆነ ቀልድ ምናምን ነገር የሚመስለኝ። ማት ማለት ከራሱ ጋር ነው ያደግኩትኝ ተጋፍቼው ነው ያደግኩትኝ እና ምንም አይልም ነበር። አሁን ደግሞ በጣም ቢሶበታል እየተባለ ነው እና